ኤፍራታ በጣም ያሳዝናል። የመኪና አደጋ ደረሰባት። እንዲሁም የዶክተሩና የኤፍራታ ሚስጥር ያፌት አወቀ። ዶክተሩንም ያፌት እንግዲህ እርምጃ ሊወስድበት እየተከታተለው ነው። በጣም ያሳዝናል። ኤፌዪ ነገር። አሰላሙ አለይኩም ወራህመቱላ በረካቱ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ከብቱ ሰላም አልሐምዱላ ረብላ በያላችሁበት ሰላማችሁ በዘት ቴብል ሰብስክራይብ፣ ላይክ፣ ሸር እያረጋችሁ ለቻናሉ ተከታተሉ፣ ተቀላቀሉ። ውድ ቤት ሰዎች እንግዲህ ኤፍራታ በጣም ለብዙ ጊዜ የታገለችበት እንግዲህ ሀሳብ ነበር። ከያፌት እየተደበቀች ብዙ ስቃይ እያሳለፈች ነበር። እንግዲህ እስከዛሬ ድረስ እዚህ ድረስ የተጓዘችው ነገር ግን አሁን ላይ ደግሞ ዶክተሩ በጣም እየረዳት ነበር። ግን አሁን የአፌት እንግዲህ በመኪና አደጋ ያው መቼም ተርፋለች፣ አደጋ ደርሶባታል ማለት ነው። በጣም ያሳዝናል። የአፌት እና የኤፌዪ ስቃይ መቼ ነው የሚያበቃው? በእውነት ከባድ ነው። አረ የናታ የናታና የእፍራታ ስቃይ ይብቃ፣ በእውነት ይብቃ እንዴ! ኤፌዪ በጣም ጠንካራ ልጅ ናት፣ ግን አሁን በጣም ተጎድታለች። እንግዲህ ያፌትም ፌትም ያው ተወሰነ ተጎድቷል፣ ግን ቢሆንም እሷ በጣም ተጎድታለች። ደግነቱ ፅንሷ ምንም እንዳልሆነ ዶክተር እየነገራት ነበር ማለት ነው። እንግዲህ ሉሊት የምትባል መገል ሉሊት መገሎት የሎሊት ነገር እንኳ እንደው ትንስኮ ሰው እንኳ ደንገጣ አይልም። ሰው በመኪና አደጋ ተገድቶ

ሪከርድ እንድትቀርጽ ያው ያፌት ታዘሽ ስለሆነች ሉሊት ማለት ነው። ከሱሯ ነበር ያስቀመጠችው ማለት ነው። ግን እንዴት አላየዋትም ካስ ብላ አስቀመጠችው ስልኳ ማለት ነው። ሪከርድ ማረጊያውን ከፍታ ከዛ እንግዲህ ያው ያፌት በሩቅ ነበር። ከዛ እንግዲህ ያስቀመጨው ምናምን ስልኩን ሪከርድ እየቀዳ ነው እያለችው ነበር። እና እንዴት እንደ ስታደርጊያለሽ እናም ነገር እንዳይነቀብሽ እያላት ነበር። ነገር ግን እሷ ተነቀባት። ስታነሳው ራሱ እሷ አንድ በስበስ አድርጋ አነሳችው ማለትና ያፌት ማን ነው የፍራት የንግዴት ዶክተር እየጠየቀችው ነበር። የጽንሱ እያለ ነበር። ጽንሱ ምንም አልሆነም፣ ጥሩ ሁኔታ ላይ ነው። ነገር ግን ይሄን ነገር አሁለታም ውጤቱን ስታመጣ ያፌት ይስማ ከአሁን በኋላ ብቻሽን በዚህ መንገድ ትክክል አይደለም። ያፌት ይስማ እና ከስመምታችሁን ነገር አድርጉ እያላት ነበር። እሷ ደግሞ ማነው ናታ ናታ ስማ እያላት ነበር። ናታ ደግሞ እንድሰማ እፍዬ ፍላጎት የላትም ማለት ነው። ሁሉ ነገር በራሷ መጓዝ ነው የምትፈልገው። ዛሬ እንግዲህ እንደዚህ መሆንሽን አልሰማም። ከአሁን በኋላ እንግዲህ መስማት አለበት። ነገራቶቹ እየከበዱ ነው የመጡት በቃ አሁን አንቺ መናገር ስለማትች እኔ ነግረው አሉ አግኝቼ ነበር ያላት ማለት ነው። ዶክተር ይህን እንግዲህ ሲመካከሩ እሺ ብላ ምና ያው ስለኔ መስማ ካልፈለገ ግን አትንገረው። እና ደግሞ ያው እንደሚነግረው ተስማምቶ ነበር። ይህን እንግዲህ ቀርጻ እንደ ያፌት ይዛለች ማለት ነው። ስሉሊት ከዛ ዘው እንዳሉ እንግዲህ የያፌት ሰራተኛ እንግዲህ ዶክመንቱ እንደተቀያየረና ዶክተሩ ሲያቅ እሷንም እንደሚያባረራት እና ዶክተሩ ወደ ውጭ የሮጠ መውጣቱን ነግረው እንግዲህ የፊት እርምጃ ሊወስድ ሐኪሙ ጋር ዶክተሩ ጋር እንግዲህ ወጥቷል ማለት ነው። ዶክተሩ ደግሞ ወደ ውኑ ነበር ናታን ደውሎ እንዲያገኘው እና እንዲነግር ያለውን ነገር እየቀጠረው እናታም እንግዲህ በፍጥነት ስለ ኤፍራታ ነው መዋራህ ሲለው ያሁን ወደ እሱ አለበት ሲሄድ፣ ያው ደግሞ ጨለማ ነበር። ይህንኛውም ደግሞ እየተከታተለው ነበር የፊት ማለት ነው። እና ታካ እንግዲህ ተገናኙ። ነገር ግን ያፊት ዶክተሩን ደርሶበታል። ያው አደጋ እርምጃ ልውስት ይበል ነው ብሏል ማለት ነው። ዶክተሩ መሞት የለበትም። በእውነት ዶክተሩ ከሞተ በጣም ኤፍራታ ደግሞ ከጎኗ የሚያክሰቷንም ታጣለች። እንግዲህ ቤተሰቦቿ ጠይቀው ወደ ቤታቸው ተመለሱ። እንግዲህ ሉሊት እየቀለደች ነው። ከዚያ በኋላ እንግዲህ እንትና ያፊቴን ንግስት እያለ ሲላት እንዴት እንዳየችው ማን ነው ግን እንትና ጺና ቤዛ ደግሞ በጣም ነው የተናደዱት። እንግዲህ ሳይበቀሉት አይቀሩም ማለት ነው። ጺ ጎበዝ በእውነት ማለት ነው በጣም ነው አንቃን የያዘችው ያፌትም ማለት ነው። አንቃ ነበር የያዘችው። ነገር ግን ስራውን አቆምንም አልተናገርም እሱ ማለት ነው። ነገር ግን እንደዛ ሲል ቤዝ እና ጽጌ ግን እንደሚበቀሉት እርግጠኛ ነኝ። የሆነ ነገር ያደርጋሉ እንግዲህ ያፌት ማን ነው እናት እንግዲህ አልሰማም እሱ ማለት ነው። ከስራ ወደ ቤቱ በሚመጣበት ሰዓት ሉሊት እንግዲህ ከዛ ባርቂው ዝብርቅርቅ አረገችው ማለት ነው ሲልና፣ ደሞ ቤዛ እንንገረው አንንገረው እያሉ በጣም ተጨንቀው ነበር። እኔ ንግረው ነበር እኮ ተቸገራችሁ እያለቻቸው ነበርና፣ አይ ምላስሽ የተያያዘ ስለሆነ አትናገሪኝ ብለን ነው እያሏት ነበር። እሷ እንግዲህ ገና ሲገባ እሱ ዶክተሩ፣ ስለጠፈው ተናዶ ነበር ዶክተሩ ስለ ጥፎ ተናዶ ቤት ገብቶ ነበርና ያው እንግዲህ ግዴ ሲያጋጥማ ምናም እያያች እያለች ነው ምንድነው ቀባጠሪው እያላን ነበር ናታና ያው እንግዲህ የፍራታና ደገ በመኪና ደጋ ማገጨቷን ነው መልክ ስትለው በጣም ነበር የነገጠው እንግዲህ ዜንና ቤዛን ሂድና ጠይቃቸው ፎቅ ካላመንክኝም ብለው ወደ ፎቅ እየተንገዳገድ ነው ሄደው በሆነም ማለት ነው ሎሊት የስራሽን እንዴት ነው ሰው ምታስት የነግጠው እንደዚህ ማለት ነው ከዘይት እንግዲህ አገድ ሄዱ። ሲና ደግሞ ቤዛ ምን እንደሚያደርጉ በጣም እየተወያዩ ነበር። ጨንቋቸዋል በጣም። ለናታ እንንገረው ወይም አንንገረው እያሉ ጭንቀት ላይ ውስጥ ሆነው በሩን ከፍቶ በጣም እነሱም ደንግጠው እሱም ደንግጦ እንግዲህ ነበር ማለት ነው። ናታ እንግዲህ ሲነገረው ምን ይሰራ ይሆን? ቀጥታ ወዲህ ያፌት ሄዱ። ያፌትን ጋር ይገጥማል ወይስ ምን ያደርጋል? በጣም ከባድ ነው።